መተት እጅግ በጣም ብዙ ሰዎችን አጎሳቁላል። ብዙ ሰዎችን ጎድቷል። መተት ማለት ሰዎች ያንን ሰው ወይ እንዲሞት ወይ ደግሞ እንዲታመም ወይ ካጠገባቸው ብን ብሎ እንዲጠፋ ወይም ደግሞ ያ ሰው የእነሱ እንዲሆን መስተፋቀርን መተት ነው። የእነሱ ሀብት በስልብና ወደ እነሱ እንዲመጣ፣ ብቻ በተለያዩ አይነት መንገድ ገንዘብ ተከፍሎት የሚሄድ መንፈስ ማለት ነው። ይህንን መንፈስ በጣም ልትጠነቅቁለት የሚገባ መንፈስ ነው። ለምን? እናንተ ሳትፈልጉ የሚመጣ መንፈስ ነው። ሳትወዱ በገንዘብ ተከፍሎ ተገዶ የሚመጣ መንፈስ ነው። መተት እንዳይደረግባችሁ ማድረግ አትችሉም። ለምን? ሰዎች ሊያደርጉ ይችላሉ። መንፈሱም ተልኮ ሊመጣ ይችላል። ዋናው እንደ ቅድስት ዮስቲና እንዳይገባ ማድረግ ነው የምንችለው። ቅድስት ዮስቲና ምንድነች? ተራ አንድ ምእመናት፣ አንድ ክርስቲያን ነች። ትጸልያለች፣ ውዳሴ ማርያም ትሰግዳለች። ቆጵሪያኖስ የሚባለው በዓለም ታዋቂ የሆነው ጠንቋይ ግን መስተፋቅር መንፈስ ሲልክባት መናፍስቶቹ መጥተው መግባት አልቻሉም፣ ተቃጠሉ። አያችሁ፣ እንዳይልክ ማድረግ አትችልም። የተላከው መንፈስ ግን እንዳይገባባት ማድረግ ትችላለች። በጣም እየበረታች ስትመጣ ግን ጠንቋዩ ጋር ራሱ መናፍስቶቹ እንዳይሰሩ ማድረግ ትችላለች፣ ወይም ትችላላችሁ። እና መተትን ብዙ ጊዜ እንዳትመጣብኝ፣ እኔ ላይ እንዳትገባብኝ እንጂ ከሰውየው ላይ እንዳትላክ ማለት አይቻልም። ተከፍሎት የሚገባ መንፈስም ስለሆነ ተልኮን በተግባር ለመፈጸምና የሰዎቹን ተልኮ በታማኝነት ለመፈጸም በጣም ይፍጨረጨራል። ስለዚህ ከዓይን ተነስቶ የሚሄደው ከሚሄደው ከቡዳው ይልቅ ተከፍሎት የሚመጣው መንፈስ እኛን በደንብ አያውቀንም። ምን ማለት ነው? በልጅነታችን በቡዳም ተበልተን ወይም በዛር መንፈስ አድገንም ከሆነ እድሎቻችን እየተበላሹ እየተጣመሙ ካደግን መንፈሱ በዛ መልክ አሳድጎን ከሆነ ስናድግም እጭ በቃ እኔ ባህሬ ነው የሚጠማማን እንጂ ገንዘብም አይበረክትልኝም ጓደኛም አይወጣልኝም ብለን የሆነ ተስፋ ወደ መቁረጥ ውስጥ የምንገባው አብሮን ባደገው መንፈስ ነው። መተት ግን ድንገተኛ ስለሆነ ሲላክ እኛን ባህሪያችንን ስለማያውቀው፣ ለምሳሌ ሂድና እንዲህ አድርገው ተብሎ የተላከው መንፈስ ያንን ቀጥታ ሊያደርግ ነው የሚመጣው። ስለዚህ ባህሪያችን ቶሎ ይቀየራል። ወይ ማቅለሽለሽ፣ ወይ ራስ ምታት፣ ማጥወልወል ድንገት ገንዘብ ከኪሳችን መጥፋት የሆነ ብቻ በሽሽት የሚሉ ነገሮች ድንገተኛ የሆኑ ነገሮች ሲያጋጥሙን መተት የመግባቱ ምልክት ነው። እኛ ላይ መንፈስ ተልኮብናል ማለት ነው። መጀመሪያ መንፈስ መሆን አለመሆኑ መመርመር ያስፈልጋል። ለምን በራሳችን ጥፋትን ችግር ልንፈጥር እንችላለን። ግን መተቱ ሲመጣ ለምሳሌ እጁ ላይ ያሉትን መረጃዎች በሙሉ አጥፋ ከተባለ ሌባ ስልኬን እንዲወስድ ማድረግ ነው። በቃ ስልኬን ይወስደዋል ያዘርፈኛል። የሆነ ቦታ ላይ ዝም ያንከርፍፌ ይዞ ሲሄድ ስልኩን ይወስደዋል። በቃ መረጃ እንዲጠፋ ነው የሚፈልገው አንዱ። ሁለተኛ ነገር ደግሞ እኔ መተት ተልኮብኝ ከሆነ የተላከብኝ ነገር በተግባር ተፈጽሞብኝ ከተፈጸመብኝ በኋላ ነው ልነቃ የምችለው። ስለዚህ ታመምኩ፣ ተላከብኝ፣ ገባ አውቅ ያለው እየሰገድኩኝ ነው። መተት ከገባ በኋላ ግን እንዴት አድርጌ ላስወጣው የሚለውን ነገር ደግሞ ማሰብ አለብን። እንደገባብን ካላመንን መቼም ቢሆን ሊወጥ አይችልም። እኔ ጋር መንፈስ ሊገባ አይችልም ካልን እውነት ከቅዱስ ጳውሎስ በላይ ነን ማለት ነው። እውነት ከቅዱሳን በላይ ነን ማለት ነው። እኔ ጋር እኔ ሊነካኝ አይችልም፣ በእስራኤል ላይ ሟርት፣ በያዕቆብ ላይ ድግምት ሊሰራ አይችልም ብለን እንደሚታበዩት ሰዎች በጥቅስ ብቻ የምንነዳ ከሆነ እውነት እኛ ከቅዱሳን በላይ ነን ማለት ነው። እውነት በጣም ክንፍልና በቅል ይገባናል። እንዲህ ግን አይባልም። እኔን መተት አይነካኝም እኔ ላይ መንፈስ አይሰራም ሳይሆን የሚባለው እግዚአብሔር ሆይ እባክህን የገባብኝን መንፈስ ያዝልኝ። እኔ ኃጢአተኛና በደለኛ ነኝ በመንፈስ ተጠቅቻለሁና መላክህን ልከህ አድነኝ ነው የሚባለው። ማንም ሰው ከዚህ ነገር አይድንም። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ቅዱስ ጳውሎስ ምን አለ? ሰይጣን ከእግዚአብሔር ተሰጠኝ፣ እሱም እንዳልታበይ ነው። ጎኔን እየወገኝ እየጎሰመኝ፣ ስታበይ ስታበይ ምልክት ይሰጠኛል አለ አስቡት ቅዱስ ጳውሎስን የሚያክል ትልቅ ሐዋርያ እጁን ጭኖ መናፍስትን የሚያወጣ እጁን ጭኖ በረከትን የሚሰጥ ጸጋን የሚሰጥ እኛ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን ብሎ የተናገረ ሐዋርያ ግን በግራ ጎኑ በኩል ርኩሳ መናፍስት ያሰቃዩታል ማለት ነው። ያሰቃዩ ብቻ ሳይሆን ይወገዋል፣ ያስታውሰዋል። ሲታበይ ከህጉ ሲወጣ ምን ሲል ጠቅ ያደርገዋል። እና አንዳንድ ጊዜ መንፈሱ ለምን ተላካብለን ማሰባል፣ ከጸሎት ስንርቅ ከእግዚአብሔር መስመር ስንወጣ የሚመጡ መናፍስቶችም አሉ አትመለስም ብሎ ለመግረፍ የሚያመጣቸውም አሉ ማለት ነው። ዝም ብሎ እኮ አይጻፍም። ቅዱስ ጳውሎስን ያክል ሐዋርያ መንፈስ አለብኝ ብሎ ሲጽፍ በጣም እኮ የሚገርም ነው። ቅዱሳን ሲጽፉ በክርስቶስ እንደሚተማመኑም ጸጋ እንዳገኙ ይጽፋሉ። ግን ደግሞ ጭንጋፍ ነኝ ብሎ ይጽፋሉ። እኔ ትል ነኝ ይላሉ። ግን ጸጋ እንደተሰጣቸውም ይናገራሉ። እኔ አመድ ነኝ ይላል አብርሃም። ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ግን ውድቀታቸውንም ብርታታቸውንም ከፍታቸውንም የሚናገሩት ከህይወታቸው እንድንማር ነው። እኛ ማን ስለሆነ ነው ማይነካን? እንኳን በዚህ በተብለጨለጨ ዘመን ውስጥ ቁጭ ብለን፣ በአባቶቻችን ዘመን እንኳን መናፍስት መጥቶ በገዳም ውስጥ ይፋለማቸዋል፣ ያስጨንቃቸዋል። እንኳን በዚህ ሁሉ ነገር በሚስብ ለመንፈሱ በሚመች ኑሮ እየኖርን ስለዚህ መተት ሲላክብን እንደገባ ካወቅን ወይም ደግሞ ህይወታችን ከተመሰቃቀለ እድላችን ከተሰበረ ገንዘባችን የሚባክን ከሆነ አብሻችን እየተነሳ ካስቸገረን ሰካራም እየሆንን ከተቸገረን ብዙ ነገሮች ካስጨነቁ ልጆቻችን ከተበላሹ ግዴታ ቁርጥ ውሳኔ መወሰን አለብን ብዬ ማስበው እስከ መቼ ድረስ ነው ደብተራ ጋ ጠንቋይ ጋ ሳይንስ ሕክምና ፋርማሲ ማስጨነቅ ገንዘባችን በሆነ ባልሆነ ሳይካትሪስት ስነ ልቦና እያለ የምናስጨንቀው እንደ ውስ ይሄ መንፈሳዊ ሕይወት መቼ ነው የሚጠቅመን? ሁልጊዜ መተረቻ ሆኖ ይቅር። በጣም የሚገርማችሁ ነገር አለማዊ ሚዲያዎች ላይ ስለ መንፈሳዊ ነገር ሲነሳ ራሱ ጥጉን ይዞ ነው የሚሄደው እንጂ ሙሉ በሙሉ መፍትሄ ነው ተብሎ አይወሰድም። በጣም የሚገርም ነው። በዓላት ሲከበሩ ፋሲካ ከሆነ ገና ከሆነ ባህላዊ ነገሩ እንጂ የሚያቀርቡት መንፈሳዊ ጥጉን አያቀርቡትም፣ ጥቅሙን አያቀርቡትም። ጌታ በመወለዱ የተገኘውን ህይወት አበክረው በደንብ አይናገሩ። በጣም የሚያሳፍረው ነገር ይሄ ነው። ስለዚህ መንፈሳዊነት ተጥሏል ወይ፣ ጥግ ይዟል ወይ ደግሞ ሁለተኛ ነገር ሆኗል፣ አንደኛ መሆን ሲገባው ማለት ነው። መተት ሲላክብን ቶሎ ብለን እርምጃ መውሰድ ያለብን፣ ፀበል መጠመቅ፣ መስገድ፣ መጾም፣ መጸለይ፣ ከዛ ቀጥሮ መንቃት። በዙሪያችን ማን ያለው? ጎረቤቴ ነች? ዘመዴ ነው? ከማን የመጣብኝ ይሄ ነገር? እውነት እኔ መንፈስ እንዳይገባብኝ ሆኜ እየኖርኩኝ ያለሁት ብኩን የሆንኩት ከእግዚአብሔር ርቄ ነው ወይስ እግዚአብሔር የማይጠቅመኝን ገንዘብ ወስዶ ነው? አንዳንድ ጊዜ በጣም እየተጋን እያለ አይበረክትልንም ገንዘብ። አንዳንድ ጊዜ በጣም ጸሎተኞች ሆነን የምንፈልጋቸው ነገሮች አይሳኩልንም። ለምን ሲባል ምናልባት የምንጠይቀው ጥያቄ ለእኛ የሚጎዳን ስለሚሆን ነው። የሉቃስ ወንጌል ምዕራፍ 12 ላይ ወፎቹን ተመልከቱ፣ አይዘሩም፣ አያጭዱም፣ ግን በጎተራ የማይሰበስቡ ግን የሰማይ አምላካቸው ይመግባቸዋል። እናንተ ከዚህ አትበልጡ? ምን ይላል? አስቡት። ያ ማለት ሰዎች እጅግ በጣም ብዙ ነገሮች ተዘጋጅቶላቸዋል። ንጉሥ ዳዊት ሰውን ታስበው ዘንድ ምንድን ነው ያለው? እንዲሁ እኮ ነው። ሰው በእግዚአብሔር ፊት በጸጋውን የተጎበኘው በፍላጎቱ በቸርነቱ ነው የተጎበኘው። ምንም የሰራነው ነገር በእግዚአብሔር ፊት ታይቶ አይደለም። ይሄን ያክል እንኳን እድል ተሰጥቶን እኛ ግን በስራችን ምንድነው እስኪመስለን ድረስ እየጸለይኩ እየሰገድኩ እየጾንኩኝ ለምንድነው ይሄ ነገር የማይሳካልኝ እንላለን። ምድራዊ ነገር ምድራዊ ሆኖ መቅረት አለበት። እግዚአብሔር እኛን ከወደደን ሁሉን ነገር አሳጥቶን እኛን ማትረፍ ነው የሚፈልገው። ይሁት እስቲ ኢዮብ ሁሉ ነገር አጥቶ እግዚአብሔር ግን አተረፈ። ሚስትም ጭምር አጥቶ ማለት ነው አገልጋዮቹ ሁሉ ሄደው አጠገቡ ያለው አንድ አገልጋይ ብቻ ነው። ያ አገልጋዩ ከሱ ጋር ሆኖ እስከ መጨረሻ ድረስ በመቆየቱ ደግሞ ተጠቃሚ ነው የሚሆነው። ስለዚህ እኛ ስጋችንን በስግደት ስንገራ ማን በእኛ ላይ እንዳለን እናውቃለን። ስጋችን ደግሞ ለእግዚአብሔር እናስገዛለን። ሌላው ሳልናገር ማላልፈው ነገር መተት ሰዎች ላይ ከተላከ በኋላ መንፈሱ ላይ ትኩረት በማድረግ ብቻ እንጾማለን እንሰግዳለን፣ እንጂ ኃጢአታችንን ለመናዘዝ ንስሓ አንገባ። ወደ እግዚአብሔር ይቅር በለኝ ብለን ንስሓ አንገባ። ማለት ኃጢአትን መናዘዝ እንዳለ ሆኖ ይቅር በለኝ ብለን ደግሞ አንሰግድም። ትኩረት የምናደርገው መንፈሱ በጮኸልኝ፣ የትኛው ጸበል ቦታ ሄጂ ብጠመቅ፣ እስቲ እዛጋ ጋር ደግሞ ጸበል ፈልቋል አሉ፣ እንትን ቃጥለ ማርያም እንትን ጋር ደግሞ ተጀምሯል እየተባለ ሰው ከጸበል ጸበል የእግዚአብሔር መንፈስ ያረፈበትን ውሃ ማማረጥ ውሃው የእግዚአብሔር መንፈስ ያረፈበት ነው፣ ጸበል ነው። ሁሉም ቦታ ብትሄዱ በእምነት ነው ምንድነው። በእርግጥ ቃል ኪዳን ያላቸው ቦታዎች አሉ፣ በዘመን በቦታ ይለያያል። ግን እኛ መጀመሪያ እንመንና መንፈሱ እንዲያዝ ጥንካሬ ይኑረን። መንፈሱ እንዲያዝ ጥንካሬ ካለን መንፈሱ ብቻ ሳይሆን የሚያዘው እኛ ራሳችን በእግዚአብሔር እጅ ውስጥ እንያዛለን። ትኩረታችን መሆን ያለበት መንፈሱ እንዲያዝ ብቻ መሆን የለበትም። በጮህልኝ ብለን እናስባለን፣ አይጮህም ባልጮኸ ብለው የሚያስቡ ሰዎች አሉ። ለምን ራሳቸው ድግም ታስደግመው የሆኑ ሰዎች ኃጢያት ሰርተው ዘሙተው ሴስ ነው ወይም ደግሞ በድብቅ የሰሩት ኃጢያት ካለ ያንን ነገር ይጮኸብኛል ብሎ ስለሚያስቡ ወይኔ ጉዴ ባልጮኸ ይላሉ። ባልጮኸ ስትሉ እዛው እንዲደበቅ ነው የምታደርጉት። ግዴ የላችሁም እግዚአብሔር እናንተን ለማዋረድ መንፈሱን አያስጮኸውም። እንዲህ አድርጋለች፣ አመንዝራለች፣ እንዲህ አድርጋለች ብሎ አይናገርም። ወይም እንዲህ አድርጓል፣ ገንዘብ ሰርቋል ብሎ አይናገርም እኮ ለንስሐ አባት የምትናገሩትን ኃጢያት የንስሐ አባት የምትናገሩትን ኃጢአት በአደባባይ አይናገረውም። መንፈሱ እናንተ ልባችሁ ክፍት ይሁን። እግዚአብሔር ሆይ መንፈሱን አጋልጥልኝ፣ ወይ ጮሆ ይውጣ፣ ወይ በትነት መልክ ይውጣ፣ ብቻ ይሄ ነገር አድርገው፣ እኔ ግን ከአንተ ጋር ካሁን በኋላ በቅዱስናው ትቀጥላለሁ፣ አንተም ታበረታኛለህ፣ መላክህን ትልክልኛለህ ብሎ ከእግዚአብሔር ጋር በፍቅር ለመሄድ መወሰን እንደ ሩጫችን መሆን ያለበት ጉበት ጨጓራ ኩላሊት ስልብና ገንዘብ አልበረክት ስላለ የሆነ ነገር ስለተጎዳን ጎረቤት ሰላም ስላሳጣን ብቻ መሮጥ ያለብን እኛ እራሳችን ለምን አንሰጠውም? መቼ ነው ሁሉ ነገራችን ሰጥተነው ከዛ በኋላ የሚመጣው ነገር ምን ጠብቀው ምድራዊ ነገሮች ብቻ እያሰብን መተትን ለማባረር ብቻ ጥረት አናድርግና የመተት መንፈስ ውስጣችን እንደገባ ትልቁ ምልክቱ አዲስ ባህሪ እናመጣለን ታይቶ የማይታወቀኛ ላይ ሱስ መጠጥ ምናምን የሚባሉ ነገሮች ድንገት ይመጣሉ። ግን በሲስተም ነው የሚመጣው። ፍቅር ይዞህ ፍቅርህን ይነፍግህና ልጅቷ እንዳትቀበልህ አድርጎ ወይም ልጁ እንዳይቀበልሽ አድርጎ በዛ ብስጭት መጠጥ ወይም ሲጋራ የሆን ነገር ትለምዳለህ። ያ የመንፈሱ አንተ ውስጥ ያለው አይነ ጥላ ወይም አንተ ውስጥ ያለው ትዳር የከለከለ ፍቅር የከለከለ መንፈስ ሌላ መተት ይጠራባል። በሲስተም ነው። ለምሳሌ አይኑን ዝጋው ከተባለ ውሃ ፅብራቂ የሆነ ያንፀባርቃል ወይ የመኪና መስጠት ያንፀባርቅብህና፣ አይኔን የዘጋኝ እንጽብራቄ ነው ትላለህ። ግን መንፈሱ ነው መተት ነኝ ዝጋ ተብዬ ነው ይላል። ሂድና ገበያውን ዝጋበት ይባላል። መንፈሱ በፈለገበት መንገድ ነው የሚዘጋው። ወይም የተላከበት ሂድና ድርጅቱን አቃጥለው በእሳት አጋየው። ወይም ደግሞ ሌባ በሌባ መልክ ካሼሪዋ ሌባ እንድትሆን አርጋትና ብኩን አርገው ተብሎ ከሆነ ሁልጊዜ ብኩን ይሆናል ግን አራዲስ ባህሪ ገንዘብ ድንገት ሲጠፋ ምን ሲል መስገድ፣ መጸለይ፣ ቤቱን ጸበል ማስረጨት፣ በዚህ ቤት ውስጥ የገባ መንፈስ እንዲሄድ ድርሳነ ሚካኤል ወይም መልክአ ኢየሱስ እንዲጸለይ ማድረግ ቶሎ እርምጃ መውሰድ ያስፈልጋል። እንደ በቃ እኔ ቢያለኝ እኮ ሰርቼ ቢያለኝ አይባልም። ግድ ማግኘት አለብን ማለት አይደለም። የማይጠቅመንንም እየለመንን ስለሚሆን ማለት ነው፣ የማይጠቅመንን ስለሚሆን። በርጤሜዎስ እኮ የዳዊት ልጅ ማረኝ፣ የዳዊት ልጅ ማረኝ ሲል ክርስቶስ ወዲያውኑ ምሕረት አላረገለትም አልፎታል ለምን የጠየቀው ጥያቄ ትክክለኛ ጥያቄ ስለሆነ ነው ትክክለኛ ጥያቄ ሲጠይቅ ሰው እንዲሰማ ነው ጌታ እየለመነ የለመነህ እኮ ነው አሉት ጸጥ ብሎ ሄደ የጠየቀው ጥያቄ ማረኝ ያለው የዳዊት ልጅ ማረኝ ያለው ምህረትን ጠይቆ ምህረትን ማግኘት ይችል ነበር ግን ትክክለኛ ጥያቄ ሲጠየቅ ቶሎ ብሎ መልስ አይመልስም እግዚአብሔር አንዳንድ ጊዜ ሰዎችም እንዲያዩአችሁ ስትበረቱ ጸበል ቦታ ስትሄዱ ስትተጉ ነጭ ለብሳችሁ ወይም ደግሞ ጸሎት ስታደርጉም ስትሉ መንፈሳችሁ በደንብ እየበረታ ስለሚመጣ ነው። በረታ፣ ደሞ አይኑ ውር ነው። ግን ሳንቲሙን በተነ። ያንን የተጣጣፈ ለማኞች የሚለብሱትን ልብስ ባይኖራችሁ ውስጥ ይሳሉት። ድሪቶን ወረወረ፣ ማረኝ እያለ እየዘለለ ሄደ። አይኑ ውር ሆነ። እየዘለለ ሲሄድ ቱቦ ውስጥ ይገባል፣ እዛም ይገባል፣ ከሰው ጋር ይጋጫል። ግን አፉ ላይ ያለው ቃል ምንድነው? ማረኝ ነው። አይኔን አብራልኝ እንኳን አላለም። ተገቢ ጥያቄ ጠይቀው፣ የሚቀድመውን ጥያቄ ጠይቀና የሚከተለውን ጥያቄ ከኋላ አደረገ። ማረይን ያለው ከዛ ክርስቶስ ይህንን ጸሎት ሊያልፈው አልፈለገም። አምጡት ጥሩት ነው ያላቸው። ሲመጣ ምን ትፈልጋለህ አለው። ልክ ሲጠየቅ ግን ምንድን ያለው መጀመሪያ ማረኝ ብሎ ነበር። ሲጠየቅ ምን አለ? አይኔን ክፈትልኝ ማየት እፈልጋለሁ። ለምን ተብሎ ቢጠየቅ ምሕረት ያደረግልኝን አምላኬን ማየት ስለምፈልግ ነው የሚለው። ጥሩት ማለት እኮ በእግዚአብሔር መወደድ ማለት ነው። አምጡት ማለት እኮ በቃ ሊፈውሰን ወደ ቤቱ ጠርቶናል ማለት ነው። ለመፈወስ ቤቱ ስንሄድ እግዚአብሔር ወዶናል ማለት ነው። ስለዚህ መጠየቅ ያለብን ጨጓራዬን፣ ኩላሊቴን ፈውስልኝ ሳይሆን አቤቱ ይቅርበለኝ፣ ኃጢአቴን ይቅርበለኝ ነው የሚባለው። ማረኝ ነው የሚባለው። በቃ ወደ ቤቱ መጥተናል። ስንት እኮ አሉ እኮ ቤቱን መጥተው ማየት ያልቻለ ከርቀት እንኳን ጉልላቱን ማየት ያልቻሉ ብዙ ብዙዎች አሉና። መተት በጣም ብዙ ሰዎች በመተት ተጠቅተዋል። በሆቴል መተት አለ። የድግምት የቢዝነስ ሳናስበው አንዳንድ ጊዜ የምንነካካቸውን እኛም የምንገባባቸው ነገሮች አሉና ሄደን ተልከስክሰን ሰው ላይ መተት ልናደርግ ምንሞክር ሰዎች ይህን ትምህርት እያዳመጣችሁ ያላችሁ ሰዎች አላችሁ ንሳ የገባችሁም ያልገባችሁም ትኖራላችሁ። መተት ብዙ ጊዜ አንድ ጊዜ ከገባ በኋላ ምን ያደርጋል መሰላችሁ? ያንን አዲስ ባህሪያችንን ይዘነው እስከ እርጅና ጊዜ ድረስ እንድንቀጥል ይህ ልጅ ደና ልጅ ነበር። ከመቾ ሊኖ ልጅ የጀመረው ይባላል። መጠጥም ዝሙትም፣ ወይ የሆነ አጉል የሆነ ባህሪ ሲያመጣ ወይም ስታመጣ በቃ ተበላሽ ታቀረች ይባላል። ድንገተኛ ነገር ይመጣል። ያለ ባህሪዋ ድንግልኗን ታስረክባለች። ያለ ባህሪዋ ድርጅቷን በጊዜ እየዘጋች መሄድ፣ ገንዘቧን ማባከን፣ ሱሪ ለብሳ ማታቅ። ሴት ልጅ ሰንበት ተማሪ ምትሆን ወይም ጫዋ መንፈሳዊ ብትሆን ድንገተኛ ዓለማዊ ሆኖ ተኳኩሎ ተቀባብቶ የሆነ የቀለም ፋብሪካ ሆኖ መውጣት በቃ ድንገት ድምቅምቅ ብሎ መሄድ። ይሄ ሁሉ የሚያሳየው ምንድነው? በመንፈስ መጠቃታችን አዲስ መንፈስ መግባት ምልክቱ ነው። ወይ በቡዳ ወይ በመተት ነው ተበልተናል ማለት ነው። ስለዚህ ልንነቃ ይገባል። ተግቶ በመጸለይ የእግዚአብሔር ልጅ መሆን ይቻላል። ቅዱስ ጳውሎስም የተናገረው ይህን ነው። ስጋዬን ይጎስመኝ ዘንድ ነው። ይሄ መንፈስ ወደ እኔ ነው የመጣውን ያለው ነካ ሲያደርገው፣ ለካ ታብያለው፣ ለካ እንደዚህ አድርጊያለሁ ብሎ ይሰግዳል ይጸልያልና ህመም ሲያገኝ ለምን አመመኛ ትበሉ፣ እንድነቃብ ነው እግዚአብሔር ይሄን ያመጣው፣ ወደ ቤቱ እንድመጣ ነው ነው የሚባለው። የሚያድሱባቸው ሰዎች ካሉ መዝሙር 34ን ሰባት ጊዜ መድገም ነው። ሰባት ጊዜ የጸለያችሁት የጸለያችሁበትን ውሃ አድርግ ማጋችሁ ጠጡት፣ ፊታችሁን እርጩበት። ሌሎችም አሉ መዝሙር 44፣ መዝሙር 40፣ መዝሙር 50፣ 55፣ 68 እነዚህ ጸሎቶቹ መጸለይ ነው። በግን ዋናው መዝሙር 34 ነው። እየታደሰ ያስቸገራችሁ ሰዎች ማለት ነው። እና እንደዚህ ሲያደረጉባችሁ ብቻ ነው ይህን ይመስላል። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን።